ይሄንን ነገር መዳም ቤት ቁጭ ብላችሁ በጭራሽ አታስቡት። ድንገት ግን እድሉ እራሱ ከገጠማችሁ የሆነ አረብ እንኳን ቢወዳችሁ እናንተ እነሱ ጋር ለማግባት ተጋብቶ ለመኖር ፍቃደኛ ከኢትዮጵያ ጭቅጭቅ ይሻላል፣ ፍቃደኛ ብትሆኑ እንኳን በተሳሳተ መንገድ በጭራሽ እንዳታደርጉት። በተሳሳተ መንገድ የምታደርጉት ከሆነ እድሜ ልካ ሁላችሁ ጸጸት በጸጸት ነው የምትሆኑት። ጉዳዩ እንደዚህ ነው። ላይክና ሼር፣ ሰብስክራይብ እያደረጋችሁ ለሌላ እህቶቻችሁ እንዲደርስ አድርጉት ማለት ነው ምንድን ነው መሰላችሁ ውዶቼ እቺ እህታችን አንድ አረብ ትተዋወቃለች ማለት ነው ታክሲ ላይ ነው የተዋወቁት ከዛም አብረው ይተዋወቃሉ ከተዋወቁ በኋላ አብረው ይተኛሉ አብረው ከተኙ በኋላ እሷም ታረግዛለች ማለት ነው ካረገዘች በኋላ እሱም ታስወርጃለች ይላታል እሷም አሁኔም ልጅ አልፈልግም አስወርዳለው ትለዋለች ከዛም በኋላ ከዚህ ከባለ ታክሲ አረብ ጋር ለአራት ወር ያህል ይቆያሉ ማለት ነው። ከዛን ነጌ ከነጌ ወዳ ነጌ ከነጌ ወዳ እያላት የማስወረጃውን ብር ሳይሰጣት አራት ወር ሞላው። ከዛ ከአራት ወር በኋላ እንግዲህ ታውቃላችሁላችሁ፣ ማስወረድ አይቻልም። ማንኛውም ሰው ከአራት ወር በላይ ወይም አራት ወር ላይ ቢያስወርድ በጣም እንደሚጎዳ ታውቃላችሁ ማለት ነው። ከዛም በኋላ ትወልዳታለች። ሴት ናት። ሴት ልጅ ወለደች። ከዛ ይሄ የተዋወቀችው ባለታክሲ ሰውዬ ሚስት አለው፣ ልጆች አሉት። ከዛ የሚስቱ እህት የሆስፒታል ሙሉ ወጪ ሸፍና የወለደቻትን ሕፃን ልጅ ትነጥቃታለች ማለት ነው። ለምንድን ነው ልጄን ምትነጥቁኝ? ኡ ስትል እኔ ልጅ የሆስፒታሉን ሙሉ ወጪ ሸፍኛለሁ፣ ስለዚህ ሕፃኗን እወስዳለሁ ብላ የሚስቱ እህት ትወስዳለች። ልጅ ለምን ይወሰድብኛል ብላ ለሱ ስጠይቀው ከፋሚሊ ጋር አታጣኝ፣ አታነካኪኝ፣ ከኔ ራቂ በማለት ሁሌም ያስፈራራታል ማለት ነው። እቺ ልጅ በፍራት በናፍቆት በሰቀቀን ለአስራሶስት አመት ቆይታ እንግዲህ ዛሬ ላይ ሚዲያ ላይ የመውጣት ቻንስ ታገኛለች ማለት ነው። ከዛ በኋላ አሁን እያለች ያለችው እባካችሁ ልጄን አገናኙኝ ልጄን ተነጥቄያለሁ፣ ፍትሕ ብላ በአረቡ ዓለም ላይ እንግዲህ ትጠይቃለች ማለት ነው እና እሷ እያለቻለች አሁን፣ ለአስራ ሶስት ዓመት ከኔ ጋር አላደገችም ልጅቷ። እኔን አታቀኝም፣ ግን እኔ በናፍቆት ሞድኩ፣ ተቃጠልኩ፣ ተጸጸጥኩ። እኔ እናትሽነኝም አልላትም፣ ግን በሩቁ እሷን ማየት እፈልጋለሁ፣ በሩቁ ያሳዩኝ ትላለች፣ ትለምናለች፣ ትማልጸናለች ማለት ነው። አያቸው ምን ያህል እንደተጸጸጠች ማለት ነው። አንደኛ አረብ ስታገቡ፣ ደህና አረብ ካልሆነ ደህና እናንተ ከመዳም ቤት ከችግር ነፃ የሚያወጣቸው አረብ ካልሆነ በፍቅር ካልሆነ ወይም ለገንዘብ ብላችሁ የምትለጥፉበት ከሆነ ይቅርባችሁ፣ ይቅርባችሁ። የምታገቡ ከሆነ በስነ ስርአት አግቡ፣ በስነ ስርአት ተፈራርማችሁ አግቡ። ለምንድን ነው እኔ ተፈራርማችሁ አግቡ ምላችሁ? ነጌ ልጅ ብትወልጂ መብታለሽ በአረቡ ዓለም ላይ አንቺ ኦልሬዲ የመዋጥን እናት ነው የምትባዩ። የነዋሪ እና ምንም ሁኚ ምንም አንቺ ልጆችሽ የአረብ ተወላጅ ናቸው ነው የአረብ ዜግነት ያላት ያላት የልጆች እናት ነው ምትባዩ። ማንም ያንቺን መብት ሊጋፋ ወይም ደግሞ ሊጻረን አይችልም። አንቺን ማንም መጉዳትም አይችልም። የራስሽ ኢቃማ ይኖርሻል፣ ዜግነት ይኖርሻል። ከዛ እንደፈለሽ አገርሽ እየገባሽ እየተመላለስሽ ልጆችን እያስተማርሽ መኖር ትችያለሽ በአረቡ ዓለም ላይ እንደፈለግሽ ማለት ነው። አሁን ሁል ብዙም በጣም በርካታ እህቶች አሉ ሚዲያ ያልወጡ ወላሂ እውነቴን ነው። ዝም ብለው ድንገት ይሄ የመዳም ቤት ሽንት ቤት ከማጠብ ይሻለኛል ብለው የሆነ ሽማግሌ አረብ ጋር እየተለጠፉ የአንድ ሺ ድህራም የከዳማ ክላስ ይከራዩላቸውና ከዛ ጀስት ለምግብና ለቤት ክራይ ነው የሚችላት በየጊዜው እየመጣ ይሸጉራታል ማለት ነው። በጣም በርካታ እህቶች አሉ። እነዚህ እህቶች ወላሂ ደስተኛ አይደሉም። የሆነ እንኳን ስራ ልስራ ብትል ያቺ ሴት ትርፍ ብር ለቤተሰቦቿ ለመርዳት እንኳን ልስራ ስትል አትሰሪም እያለ ይጠረጥራታል። እንደባል አየሽ፣ የከዳማ ክላስ ላይ እያኖራት ጀስት የተጨማደደ የገማ አሮጌ ሽማግሌ አረብ። እንደዛ አይነት ሰው አትታወቁ ሲጀመር ማለት ነው። ግን በእናንተ በመልካችሁ በስራችሁ በቁመናችሁ የማያፍር በኮንፊደንስ በህጋዊ መልኩ እናንተን አግብቶ የሚያኖራችሁ ካልሆነ ይቅርባችሁ፣ ወላይ ይቅርባችሁ አረብ ማለት ነው። ምክንያቱም እንደዚ አይነት የተዋረደ የወረደ አሮጌ ሽማግሌ ከምታገቡ የሀበሻ ድሃ ወንድ አግቡ። አገራችሁ ላይ ጀስት አግብታችሁ ወልዳችሁ ነጌ ጥሏችሁ ሊሄድ ይችላል። ጀስት ሊያስቸግራችሁ ይችላል። ጀስት ፍቅር ላይሰጣችሁ ይችላል። ግን ልጃችሁ አይነጥቃችሁም። እኛ ሴቶች ከወለድን በኋላ ለልጆቻችን ነው በይበልጥ ፍቅር ያለን። አደለም እንዴ ተሳሳትኩ? ስለዚህ ልጅዋ ተነጥቃ እናት እንዴት እንቅልፍ ትተኛለች? እንዴት የደስታ ህይወት ትመራለች? እቺ ልጅ አሁን እንደምታዩት ከሰላሳ ዓመት በላይ አትሆንም። አያችሁ፣ በዚህ እድሜዋ ግን ደስታዋን አጥታለች። እቺ ልጅ አገር ቤት እንዴት ብላ ትገባለች? ወረዴ አገር ከገባች መመለስ አትችልም። እንዴት ብላ ነው እሷን ትታ የገዛን ልጇን ትታ እንትን ማለት የምትችለው መኖር የምትችለው እስቲ ንገሩን። በአላ ስም እናት እንዴት ልጇ እንኳን እንኳን ሞታለች ብላ ብትቀብር ነፍሷ ታርፋለች። ግን እቺ በህይወት አለች። የሆነች እናቷን የማታቅ ህፃን ልጅ አለቻት። አያችሁ ከባዳ ጋር ነው ያለችው። እድሜ ልኳ ትጸጸታለች ማለት ነው። ስለዚህ እንደዚሁ ወላሂ ዘው ብላችሁ አታርክሱ። ከሀበሻ ከሆነ ልጃችሁ አይነትካችሁም። አበሻ አበሻ ልጁን አይወድም፣ ልጁን አይወድም ጀስት ከእናት ዋ ጋር ከተለያየ፣ ከእናትዮ ጋር ከተለያየ፣ አበሻ ልጁን አይወድም። ገባችሁ? ስለዚህ እባካችሁ እባካችሁ ስህተት እንዳሰሩ ስህተት እንዳሰሩ የምታገቡ ከሆነ አረብ አግቡ። ለገንዘብ የምትቀርቡ ከሆነ ገንዘባችሁ ይዛችሁ ላሽ በሉ። ሌላ ነገር ተጠንቀቁ፣ ልጅ ለመውለድ ልጅ ለማርገዝ እንትን አትበሉ። ተጠንቀቁ። እዛ ላይ ማለት ነው። ይሄ ነው መክራችሁ ውዶቼ። ወላይ አሁን በጣም ነው ያዘንኩት እኔ በጣም እናስነት። እቺ ሴትዮ እንዴት አረብ አያችሁ አይደለ። ምንም መረጃም ሊኖራትም ላይኖራትም ይችላል። ሚዲያ ሊቀርቡም ላይቀርቡም ይችላል። ልጇ ላያሳዩትም ሊያሳዩትም ይችላል። ይሄ ሀበሻ አይደሉ ሀበሻ ኦኬ። እንደዚህ ሚዲያ ተወጥቶ ከተነገረ ፈርቶ ሊያመጣ ይችላል። እስቲ ለማንኛውም ፓርትቱ እንዴት እንደሚሆን እነግራችኋለሁኝ ማለት ነው። የልጅቷን ፓርትቱ እነግራችኋለሁኝ። እባካችሁ ተጠንቀቁ። የአረብ የመዳሜ ልጅ አፈቀርኩ፣ የመዳሜ ባል አፈቀርኩ ምናምን የምትሉ በርካታ እህቶች አላቸው እኔ አታፍቅሩ አይደለም ግን፣ ተጠንቀቁ እናንተ አፍቅራችሁ እናንተ ፈልጋችሁ ተሸጉራችሁ ምን ብላችሁ ነጌ ለምትወልዱት ልጅ ኤች አይ ቪ ኤድስ በሽታ እንዳትሆኑ ጠንቅ እንዳትሆኑ ነገ እች ልጅ አሁን በዚህ ደረጃ ራሷን ጥላ አታሳዝንም። ለአስራ ሶስት አመት እንግዲህ ተመልከተው ታስራም ነበር አሳስረዋት ነበር። አያችሁ አደለ አሳስረዋት ነበረ